ጫን ነው። አሳፈር ነው። አለ አላ ዛት አልዋሕን ወዱሱር የቢስማርና የጣውላ ባለቤት በሆነችው ሰፊና ላይ ጫን ነው። ጀልባ ላይ ጫን ነው። አለ ዓለ ዛት አልዋሕን ዛት አክሻብ ወዱሱር በቢስማር የተመታች እና አንዱ ከሌላው ጋር የታሰረች በሆነች ጣውላ ጀልባ ላይ አሳፈርነው እንዳይሰጥም የሱህን ህዝቦች ስናጠፋ መሬት ያላትን ውሃ እንድታፈልቅ ሰማይ እንድታዘንብ ካዘዝ ነው በኋላ ማትረፍ ያለብንን አማኞችንና ኑሕን አለይሂ ሰላቱ ወሰላም እዛች ጣውላ ላይ እዛች ሰፊና ላይ አድርገን አዳን ነው። ሌሎችን እሳ ጠላቶችን ደግሞ አጠፋሁኝ። አላህ ጀለ ወአላ ተጅሪ አይ የምትጓዝ ሆነች ተጅሪ ቢአዕዩኒና ቢመንሪን ወመርአሚና ከኛ በሆነ ጥበቃና እይታ ስር ታስር የምትጓዝና የምትንቀሳቀስ ስትሆን የምትፈስ የምትሄድ የምትጓዝ ስትሆን ያቺ ጀልባ ወይም ደግሞ ያቺ ሰፊና ተንሳፈፈች። የኑሕ ህዝቦች ከጠፉ በኋላ ጁዲ በሚባለው ተራራ ላይ አላህ ሱብሐነሁ ወተዓላ እንድትቆምና እንድታርፍ አደረጋት። የእሱ ባሮች ከዛም በኋላ ከዛ ተበተኑ ማለት ነው ከዛ ወረዱ ወደ ምድር መሬት፣ በማዕበል ተጥለቅለቃ የነበረው መሬት ስትመጥ ውሃዋን ሰማይ ውሃዋን ስታቆም እዛ ቦታ ላይ አረፈች። ያችን ሰፊና የጠበቃት ማን ነው? በእይታው ስር ሲያደርጋት የነበረው ማን ነው? አላሁ ጀለ ወዐላ ነው፣ አላህ ነው የጠበቃት በእይታው ቢአዕዩኒና ይላል። አይ ቢመንዘሪን ኡመር አሚና ጀዛአን፣ ይህንም ያደረግነው ጀዛአን፣ ደሞዝ ነው ወይም ደግሞ ቅጣት መቀጣጫ ነው። ሊመን ካነ ኩፍር ለካዱ ላስተባበሉ የኛን ነብይ እም ቢላሉ የእኛን የኛን ትእዛዝ ለካዱ ለሆኑ ሰዎች ጀዛ ሲሆን ምናልናቸው እነሱን እነሱን አሰመጥናቸው፣ ሙእሚኖችን ደግሞ አዳናቸው አለ አላህ። ስለዚህ ጥበቃ በአላህ ጥበቃ ስር ነው ማለት ነው። ቃለ ወቀውልሁ ወአልቀይቱ ዓለይከ መሐበተ ሚኒ ሙሳን ዓለይሂ ሰላቱ ወሰላም በኔ ላይ ወአልቀይቱ ዐለይ ከባንተ ላይ ጣልኩኝ፣ አስቀመጥኩኝ አለ መሐበተን፣ ውዴታን፣ ፍቅርን ሚኒ ከኔ የሆነን ውዴታ ባንተ ውስጥ አስቀመጥኩኝ፣ እንድትወደኝ አደረኩህ አላቸው ነብዩላህ ሙሳን ዓለይህ አስሰላቱ ወሰላም። እንዲሁም ወሊቱስና አላ ዐይኒ በእኔ እይታና ጥበቃ ስርም እንድታድግ አደረግኩህ አላቸው። ስለዚህ እነዚህና መሰል የሆኑ አናቅጾች ሐዲቶች አሉ ማለት ነው። ስለ አላህ ስብሓነሁ ወተዓላ ማየትና ስለ አላህ እይታ አይንን መኖሩን የሚጠቁሙ ነቢዩ ዓለይህ ሰላት ወሰላም በሐዲታቸው ስለ ደጃል ሲናገሩ ደጃል አንድ አይና ነው አሉ። አንድ አይና ነው። ኢነ ረበኩም ለይሰ ቢአዕወር የናንተ ጌታ አንድ አይና አይደለም አሉ። መልእክተኛ ዓለይህ ሰላት ወሰላም አንድ አይና አይደለም በል

ቀውል የእሷን ንግግር ሰማ። ከውላ ቢንቱ ታዕላባ የምትባለውን ሴት ንግግር ሰማ አላህ፣ ብሎ አላህ ይህንን ክስተት ጠቀሰው ማለት ነው፣ በቁርአን ውስጥ ወሕይ ያወረደበት ሌሎችንም ይሰማላ። ነገር ግን ይሄ ልዩ ክስተት ስለነበረ ይህንንም ጠቀሰ። ይህ ምን ስትል የነበረው ቱጃዲሉከ፣ ስትመላለስህና ስትከራከርህ የነበረችን ሴት ንግግር ፊ ዘውጂሃ አይፊ ሻአን ዘውጅሃ በባሏ ጉዳይ፣ እሱም አውስ ኢብኖ ሳሚት ይባላል። በሱ ጉዳይ ስትከራከረ የነበረችውን ሴት የእሷን ንግግር ሰማ ለአላህ። ወተሽተኪ ኢለላህ ጉዳዩን ወደ አላህ የምታሰሙት የሆነች ስሞታን ለአላህ ምትነግር የሆነችን ሴት ንግግር ሰማ አላህ። የዚችን ሴት ንግግር ሰማ ምን

እንደመምቱሁም ኢለይህ ዳዑ ወ እን ደመምቱሁም ኢለይህ ጃዑ። ለሱ ባደርጋቸው እሱ ጋር ባደርጋቸው ይጠፉብኛል፣ ይበላሹብኛል። ለዲናቸው ያላት ስጋት ነው። ወደ እኔ ደግሞ ባስጠጋቸው ይራቡብኛል፣ ይቸገሩብኛል፣ ይሰቃዩብኛል፣ ይታረዙብኛል አለች ይጠሙብኛል። ስለዚህ የኔን ብቸኝነትና ድህነቴን ለአላህ አሰምታለሁ ስሞታ እናገራለሁ አለች። ወጀዐለት ተርፈዑ ረእሰሃ ኢለስሰማእ ራሷን ወደ ሰማይ ቀና ታደርግ ነበረች ሴት ራሷን ወደ ሰማይ ቀና አድርጋ ያ አላህ አንተ ስሞታይን ሰማይን ትል ነበረ ማለት ነው አኢሻ رضی الله تعالی عنها እንደምትለው እኔ ሌላ ጎርፋ ሌላ ክላስ ነበርኩኝ አንዳንድ ንግግራቸው አንዳንድ የሚመላለሱት መልስ ይደበቅብኛል አልሰማውም ማለች ነገር ግን አላህ ሚንፈውቅ ሰብዒ ሰማዋት ሆኖ ሰማ የሷን ንግግር የምትመላለሰውን የምትለውን ነገር ሰማ ትላለች ማለት ነው። ረዲያላሁ ተዓላ አንሁና፣ አላህ ይወድዳቸውና። ስለዚህ አላህ የዚችን ሴት ንግግር ሰምቷል። ሰሚ የሆነ ጌታ እንዳለን ይሄ ያሳየናል ማለት ነው። የስማዑ ላ ከሰምዒና ወየራ ላከሩየትና ወበሰሩ ላከበ። አላህ ሱብሓነሁ ወተዓላ ይሰማል፣ እንደኛ አይደለም። አሰማሙ ጆሮ እንደኛ አይደለም። ይመለከታል፣ አይኑ እንደኛ አይደለም፣ እይታውም እንደኛ አይደለም። የአላሁ ጀለ ወዓላ ስለዚህ

አላህ ስብሐነሁ ወተዓላ ሁሉንም የሚረዝቅ የሚያበላ የሚያጠጣ ከሰው ምንም እንደማይከጅል ያውቃሉ። ነገር ግን ይሄንን ያሉት ለምንድን ነው? በነብዩ ያመኑትን መወሒዶችን የተውሂድን ሰዎች የነብዩን ሰሓቦች ለማጠራጠር እና ደካማ ኢማን ያላቸውን ሰዎች ምን ለማለት ነው? እነሱን ለመጉዳት ወይም ደግሞ እነሱን ወደኋላ ለማስቀረት ነው የፈለጉት ማለት ነው። አላህ ስብሐነሁ ወተዓላ ሰምቷላለን። እነዚህን ሰዎች ንግግር ምን ባለ ጊዜ ነው ይሄ? መን ዩቅሪዱላህ ቀርን ሐሰና ለአላህ ጥሩ ብድር የሚያበድር ማን ነው። አላህ ለዲሆች ስጡ ብሏል፣ ለሚስኪኖች ስጡ ብሏል፣ ለተለያዩ ኸይራቶች ስጡ ብሏል። ያንን አድርጉ ሲል ለአላህ አበድሩ ሲል አላህ እጥፍ ድርብ አድርጎ የሚመልሰው ይሄንን የሚያደርግ ማን ነው ብሎ ይህን አንቀጽ ሲያወርድ አላህ ድሃ ነው አሉ። ልክ እንደ አህባሾች ማለት ነው የአላህ ፊት ይቀራል። ወይብቃ ወጅሁ ረቢካ ዘልጀላሊ ወል ኢክራም ሲባል ምን አሉ የዋሃብዮች? ጌታ ሰውነቱ አካሉ ረግፎ ዛቱ ረግፎ ፊቱ ብቻ ነው የሚቀረው ብለው እንዳጠለሹት ማለት ነው። እነዚህ ኞቹም ደግሞ የመሐመድ ጌታ ምንድን ነው ድሃ ነው አሉ። መጀመሪያ ስስታም ነው ብለውት የለ፣ ስስታም ነው ብለዋል እኮ። አላህ ሱብሓነሁ ወተዓላ የቁጣውን ውርጅብኝ አወረደባቸው ማለት ነው። እነዚህ ሰዎች አላህ የእነዚህን ሰዎች ንግግር ሰምቷል።

ሲራሁም የእነሱን ሚስጥር ድብቅ ቦታ ሁነው ፊ መካኒን ኻሊ ገለልታ የሆነ ቦታ ላይ ሆነው የሚመሰጥሩትን ሚስጥር እንደማንሰማ ያስባሉ ወይ? ብሎ አወገዛቸው አላህ። አያስቡ እንሰማለን፣ በላ ነስመዑ፣ እንዴት አንሰማለን አለ። ወነጅዋሁም ሹክሹክታቸውንም አይማ የተናጀው ነፊማ በይነሁም በመካከላቸው የሚያደርጉትን ምልልስና ሹክሹክታ ተደብቀው የሚያደርጉትን ውይይት በሁለት ሰዎች መካከል የሚደረገውን ውይይትና ሹክሹክታ ወይም የሚያወሩትን ወሬ በተለያዩ ሰዎች መካከል የተለዩ በሆኑ በራሳቸው ሰዎች የእነሱን ሀሳብ የሚደግፉ የሆኑ አካላት ጋር ሆኖ የሚያወሩትን ሚስጥር አላህ ሱብሓነሁ ወተዓላ አይሰማም ብለው ያስባሉ። አያስቡ በላ እንዴት አነስማው ዛልክ ወናዕለሙ ብሂ እናቃለን፣ እንሰማለን፣ እናያለን። ሁሉንም ሁሉም በኛ ስር ነው አለ አላህ። ወሩሱልና መልእክተኞቻችንም ደግሞ በተጨማሪ ለደይህም እነሱ ዘንድ ሆናቸው የክቱቡን የሚሆነውን ነገር ይጽፋሉ። እነሱ አያዩም እንጂ የተለያዩ የሆኑ ነገሮች እኮ አሉ። በል መልእክተኞች ብቻ አይደሉም የውም አልቅያማ የራሳቸው ሰውነት እኮ ይመሰክርባቸዋል እ። ይመሰክረባቸዋል የራሳቸው ሰውነት የራሳቸው እጅ የራሳቸው በል መሬት፣ የነበሩባት የሆነች መሬት ያቺ ራሷ ትመሰክራለች። የሰሩባት ወንጀል፣ የአደሙባት አድማ፣ ያሴሩባት ሴራ ያቺ ትመሰክራለች። እንሰማለን አለ አላሁ ጀለ ወዓላ። አላህ ሰሚ የሆነ ጌታ ነው። ሰሚም ስለሆነ ነው አላህ ይሰማኛል ብሎ አንድ ባሪያ ወደ አላህ ስብሓነሁ ወተዓላ ተበሮ የሚያደርገው የሚፈራው የሚጨነቀው ሚጨነቀው እንዲሁም የሚከጅለው ሰሚ የሆነ ጌታ አለ ብሎ ነው። እሪታውን ወይም ሙዑታውን ጭንቀቱን ችግሩን ለአላህ የሚናገረው ልክ ኸውላን ይመስል። ኸውላ ችግሯን ለአላህ ነገረች፣ አላህ ሰማት፣ አላህ ተቀበላት። ስንት ሰሐቦች፣ ስንት ነብያቶች፣ እንዲሁም ደግሞ ስንት ሳሊሆች ደጋጎች አሉ ለአላህ ጉዳያቸውን ነገር አላህ የሚቀበላቸው። በድርቅ ሲመጣ የተለያዩ ነገሮች ሲመጡ ሲከሰቱ፣ ምድር ላይ በሽታዎች የመሳሰሉት ሲከሰቱ ወደ አላህ ይጮሃሉ የአላህ ባሮች።

ሒነ ተቆሙ ስትቆም ወተቀልሉበከ ስትገለባበጥም ስትንቀሳቀስም ከአንዱ ወደ ሌላው ፊ ሳጂዲን ከሰጋጆች ጋር ሁና ስትሰግድ በጀመዓ ስትሰግድ ከአንዱ ወደ ሌላው ከሩኩዕ ወደ ሱጁድ ከሱጁድ ወደ ቅያም ስትንቀሳቀስ የሚያይ የሆነ ጌታ ነው ያ ነው ጌታ ይመለከታል ጌታ ጀመዓም ውስጥ ህዝብም ውስጥ ሁን ብቻህንም ሁን የሚያይ የሆነ ጌታ ነው ያ ነው ጌታ ይመለከታል እነሁ እሱ ጌታ እነሁ ተውኪድ ነው። እሱ ያንተ ጌታ በእርግጥም ወ ሰሚዑ ሁሉን ሰሚ የሆነ ጌታ ነው። እሱ ሰሚ ነው የምትለውን ነገር፣ አልዓሊም የሚያውቅ የሆነ ጌታ ነው። ብ የምታደርገውን ነገር የሚመለከትና የሚያውቅ የሆነ ጌታ ነው። ስለዚህ ምንም የሚያወዛግብ ነገር የለም ማለት ነው በዚህ ዙሪያ። ለምን አላህ ጀለ ወዐላ በተደጋጋሚ በተለያዩ አንቀጾች ነው ይህንን እየተናገረ ያለው ስለሱ ባህሪ መናገሩ ማብራራቱ እኛ እሱን በብቸኝነት እንድናመልክ ለሱ ዝቅ እንድንል የሱን ትእዛዝ እንድናከብር በል እንዳውም የሱን ራህማ የሱን ጀና እንድንከጅል የሚያደርግ እንጂ የአላህ ጀለ ወዐላ አመሳስለን ወይም ደግሞ ሌሎች ሌሎች የማያስፈልጉ አላስፈላጊ የሆነ መስአል ውስጥ ገብተን እንድንፈላፈል አይደለም። ጌታችን አላህ ጀለ ወዐላ ባህሪውን ብናስተነተን ምን ደርስበት አይደለም ኪታቡ ላይ ያለውን ቁርአን ላይ ያለውን ብቻ አምነን የምናልፈው የሆነ ነገር እንጂ ማለት ነው። ቃለ ወቀውሉሁ፣ ይህም የአላህ ንግግር እንደዚሁ ስለአላህ ባህር የሚናገር ነው። ወቁል ዕመሉ በል፣ በላቸው መሐመድ ሆይ ስሩ፣ እናንተ ሙናፊቆች ሆይ ስሩ፣ የፈለጋችሁትን ስሩ በላቸው። ዕመሉ ስሩ፣ የፈለጋችሁትን ማሽእቱ። ፈሰየረ አላህ አላህ በእርግጥም ይመለከታል፣ ዓመለኩም ስራችሁን ይመለከታል

ኢላ ዓሊሚል ገይቢ ወሸሃደቲ የሩቁንም የቅርቡንም ተመልካች ወደ ሆነው ጌታችሁ ትመለሳላችሁ። ያኔም ሰዩጃዚኩም ጀዛችሁን ይሰጣችኋል። ፈዩነቢኡኩም ይነግራችኋል፣ ይሰጣችኋል። ቢማ ኩንቱም ተዕመሉን የምትሰሩት በነበረው ነገር የሚመነዳችሁ ይሆናል። ጌታችሁ አላሁ ጀለ ወዓላ ደሞዛችሁን ደሞዛችሁን ይሰጣችኋል፣ ጀዛችሁን ይከፍላችኋል፣ ይሰጣችኋል ለ ስለዚህ አላሁ ስብሓነሁ ወተዓላ እናንተ ተደብቃችሁ ምንም ብታምጹት እንኳ ምንም ብትወነጅሉት አላህ ያያችኋል ደግሞም ለመልእክተኛውና ለአማኞች ይፋ ያደርገዋል ይገልጸዋል ነቢዩ ዐለይሂ ሰላቱ ወሰላም ዒልመል ገይብ አያቁም አላህ ያሳወቃቸውን ያክል እንጂ ሰዎች ዒልመልገይብ ያውቃሉ መልእክተኛ አላህ ያሳወቃቸውን ጀነትን አይተዋል ተመልክተዋል መልእክተኛው ባለ እንዳውም የጀነቱን አንዱ ፍሬ በአመጣው ምን ትሉ ነበረ፣ ዱንያ ላይ እስካላችሁ ትመገቡ ነበረ እስከ ማለት ብለዋል መልክተኛው አለይሂ ሰላቱ ወሰላም። ይሄ አላህ ያሳወቃቸው አላህ ያሳወቃቸው ነው። ያወቁት መልክተኛው ያላወቁት አለ፣ አዎ አለ። በል እንደውም አላህ ጀለ ወዐላ የነገራቸው ማለት ነው። ዘይድ እብን ታቢት ይመስለኛል። ኢላ ማ አኽጠአ ባል እሳሳት ያ ሙናፍቅ፣ ያ ሙናፍቅ ምን አለ

አለ ይህን ሲሰማ ወላሂ እናገራለሁ ብሎ ዘይድ ብን ሳቢት ሄደ፣ ለአጎቱ ነገረ። አጎቱ ደግሞ ለነብዩ ሂዶ ነገር። ነብዩ ዘይድን ጠሩና እንደዚህ ሲሉ ሰምተሃል ወይ? አዎ ሰምቻለሁ፣ እንዴ እንዴ ሲል ሰምቻለሁ አሉ ዘይድ እንደዛ ብለው ሲመልሱ፣ ነብዩ ዓለይሂ ሰላቱ ወሰላም አብድላህ ብን ኡበይ ብን ሰሉልና ባልደረቦችን ጠሩና በላችኋል ወይ ሲሏቸው አላልንም ብለው ሸመጠጡ። መልእክተኛውም ዝም አሉ። ከዛ ምን መጣ? ዋሕይ መጣ ለነብዩ ዓለይሂ ሰላቱ ወሰላም

ቃለ ወቀውሉሁ ሱብሃነሁ ወተዓላ ይህም የአላህ ንግግር ስለ አላህ ሲፋ የሚናገር ነው። ወሁዋ ጌታችን አላህ ሸዲዱል ሚሓል አድማው የከፋና የበረታ የሆነ ጌታ ነው። ሸዲዱል ሚሓል፣ ሸዲዱል ከይድ አድማው ሴራው የበረታ የሆነ ጌታ ነው ይላል

መክረን ማሴረን ማደመን አደሙ ማሴረን አሴሩ ዶግማ ደጎደጉ ማለት ነው። ሌሊትም አሴሩ ቀንም ማሴራ አሴሩ። ወመከርና መክረን እኛም ሴራችንን አሴርን አለ። ወሁም እነሱ ላየሽሩን የማያውቁ ሲሆን ጠይብ ሴራ የሚባለው ሴራ ማለት የተሟላ ባህሪ አይደለም። የሙሉእነት መገለጫ አይደለም። ሴራ ከመነሻው ምንም የማያውቅ ሰው ላይ ደህና ሰው ላይ ደግሞ ምንም ያላደረገ ሰው ላይ ማሴር፣ ሴራን ማሴር እና እሱን መጉዳት ሙሉእነት አይደለም፣ በልጉድለት ነው። ነገር ግን ሴረኛ የሆነን አካል መጥፎ የሆነን አካል ሴራው ላይ ደርሶ አደጋው ላይ ደርሶ ተንኮሉ ላይ ደርሶ ተንኮሉን በደንብ ተረድቶ ለተንኮሉ ተገቢውና የማይቋቋመው የሆነ ምላሽ መስጠት የተሟላ ባህሪነት ነው። ጎድሎ ማለት አንድ ሰው በማያውቀው ነገር ሲሆን እሱን መብዳት ይሄ ጉድለት እንጂ የተሟላ ባህሪ አይደለም። በተቃራኒው ደግሞ በሌላ በኩል ደግሞ የሴረኛውን ሴራ አለማወቅና አለመረዳት እኛ ላይ እስከሚደርስ ስለዚህ ይሄንን እና አድርጉ አሉና አሴሩ

ከአሳሪዎች ሁሉ በላጭና የተሻለው የሴረኛን አጽፋ መልስ ሰጭ የተሟላ በሆነ መልኩ የሚበቀለ የሆነ ጌታና ከነሱ ውስጥ አንዱን የኢሳን ከለር አለባቸው። ዒሳ ነው ብለው ሰቀሉት። ነብዩላህ ኢሳን ግን በማሰለቡ በማቀተሉ ወላኪን ሹብህ ነው ተመሳሰልባቸው፣ አመሳሰልንባቸው። ሌላ ሰቀሉ፣ እሱ ጋር የነበረውን ሌላ ሰው ሰቀሉ። ወይም ደግሞ የኢሳ ሐዋሪ የነበረ ይሁንን ሰው አንድ ሰው